ሰላም ጤና ይስጥልኝ። እንደምናላችሁ። ይህ በሰብለና ፋሲል ሚኒስትሪ የሚቀርብላችሁ ሳምንታዊ የትምህርት ጊዜ ነው። እንግዲህ ባለፉት በተከታታይ ሳስተምር የነበረው ቅድስና ስለሚል ትምህርት ነው። እንግዲህ ቅድስናን በተመለከተ በቤተ ክርስቲያን ውስጥ ዋነኛ ትምህርት ሆኖ ልናስተምረው የሚገባን ስለሆነ ሁሉም ክርስቲያን ወይም የዳነ ሰው ስለ ቅድስና ሊገባው ያስፈልጋል ሊማር ያስፈልጋል። ስለዚህ ዛሬ ስድስተኛውን ክፍል አስተምራለሁ። ይህ ክፍል የመጨረሻው ክፍል ነው። ስለዚህ የተለያዩ ሀሳቦችን እያነሳው እናገራለሁኝ፣ ግን መንፈስ ቅዱስ ነው የሚያስተምረው አስተማሪው። ስለዚህ እንጸልያለን አብረን መንፈስ ቅዱስ እንዲያስተምረን። እግዚአብሔር አባት በጌታ በኢየሱስ ክርስቶስም እናመሰግንሃለን፣ መንፈስ ቅዱስን እንሰትህናል፣ እናመሰግንሃለን። መንፈስ ቅዱስ ወደ እውነት ሁሉ ይመራችኋል ተብሎ ተጽፏል እና አስተምረን፣ መንፈስ ቅዱስ አይናችንን አብራልን ቃልህን ግለጥልን ደግሞ እኔ የምናገረውንም እንድትሰጠኝ በጌታ በኢየሱስ ክርስቶስ ስም እጸልያለሁኝ። ጊዜውን ሰዓቱን ሁሉ ለመንፈስ ቅዱስ አሳልፈን ሰጠን። አሜን። ክብር ለእግዚአብሔር ይሁን። ባለፈው ሳምንት እንግዲህ የተመለከት ነው ምንድን ነው ስለ ነፍስ ማንነት እጅግ በጣም ብዙ አይተናል። ምክንያቱም በደንብ ልናየው የሚገባን እሱ ቦታ ስለሆነ ነፍሳችን እስካልታደሰ ድረስ ምንም አይነት ለውጥ ማምጣት እንደማንችልና መጽሐፍ ቅዱስም ደጋግሞ ስለ ቅድስና ሲያወራ አእምሯችንን በማደስ ይህንን ዓለም እንደማንመስልና በእውቀት የሚታደሰውን አዲሱን ሰው ደግሞ እንድንለብስ ደጋግሞ እየተናገረ ነበር። እሱንም አይተነዋል። ስለዚህ ነፍስ ሙሉ ለሙሉ የምትቀደሰው በዚህ ምድር ላይ እያለች ሙሉ ለሙሉ መቀደስ እንደማትችል ተነጋግረናል። እንዳልኳችሁ ብንቆጣ ኃጢአት ነው፣ ብናማ ኃጢአት ነው እና የተለያየ ስህተቶችን ልንሳሳት እንችላለን። እንዳልኳችሁ ዝሙት ብቻ አይደለም በእግዚአብሔር ፊት ኃጢአት ሆኖ የሚታየው። ስለዚህ የስጋ ስራ ሁሉ በአዲሱ ኪዳን የስጋ ስራ ሁሉ የኃጢአት ስራ ነው። ስለዚህ በተለያየ መንገድ ክርስቲያን ሊወድቅ ይችላል። ነገር ግን ተነስቶ አቅጣጫውን ቀይሮ ንስሐ ገብቶ መስመር እንደገና ትክክለኛውን መንገድ መያዝ አለበት። ንስሐ ማለት መመለስ ማለት ስለሆነ አንዳንድ ሰዎች ባለፈውም ሳምንት እንደተናገርኩት አንዴ ድኛ ያለሁኝ ስለዚህ እንደፈለግኩ ሆናለሁ የሚሉ ሰዎች አሉ። ያ የተሳሳተ አስተሳሰብ የተሳሳተ ነው። እነዚህ ሰዎች እንደውም ድነዋል ብዬም አላስብም፣ ወይም ደግሞ ከድነታቸው ወጥተው ሄደዋል ብዬ ነው የማስበው። ሁለተኛው ደግሞ አንዳንድ ሰዎች አሉ እንደፈለጉ ይሆኑና ማታ ማታ ይገባሉ። ስለዚህ አውቄ በድፍረት ሳላውቅ በስተት ያደረኩትን ኃጢአቴን ይቅር በለኝ ካሉ በኋላ በህይወታቸው አይለወጡም። ተመልሰው ያንኑ ህይወት ነው የሚኖሩት። ይሄ ንስሐ አይደለም። ንስሐ ማለት ከነበርንበት አስተሳሰብ ከነበርንበት መንገድ ተለውጠን ወደ ትክክለኛው ቦታ መምጣት ነው። መቶ ሰማንያ ዞረን ወደዚህ የምንሄድ ከሆነ ይሄ ትክክለኛ መንገድ ካልሆነ መጀመሪያ በአስተሳሰባችን ቀጥሎ ደግሞ በአክሽናችን ተለውጠን መመለስ ማለት ነው። ንስሐ ማለት ሪፔንት ማለት መመለስ ማለት ነው። ስለዚህ ክርስቲያን ወደ እውነተኛና ወደ ትክክለኛው ህይወት እየመጣ በየጊዜው እለት እለት ይህን ህይወት እየገለጠ እያደገ እያደገ እያደገ እያደገ መምጣት አለበት። ትራንስፎርም የሚለው ቃል ተለወጡ የሚለው ቃል በአንድ ጊዜ የሚሆን አይደለም እለት እለት ቀስ በቀስ ቀስ በቀስ ቀስ በቀስ የክርስቶስ ህይወትን የመግለጥ ህይወት ልንኖር ያስፈልገናል ማለት ነው። ግን መቼ ነው ታዲያ ነፍስ ሙሉ ቅዱስ የምትሆነው? ምክንያቱም እግዚአብሔር ፊት ትንሽዬ ኃጢአት መቆም አይችልም። ለዛ ነው መንፈሳችን ሙሉ ለሙሉ ከመንፈስ ቅዱስ ስለተወለደ ሙሉ ለሙሉ ምን ሆኗል? ተቀድሷል፣ ጸድቋል። መጽሐፍ ቅዱስ ተቀድሳችኋል ብሎ የሚናገረው ስለ መንፈሳችን ነው። ስለዚህ ነፍስ ወደ እግዚአብሔር ጋር ስትሄድ ሙሉ ቅዱስ መሆን አለበት። ስጋም ቢሆን ወደ እግዚአብሔር ጋር ሲሄድ ሙሉ ቅዱስ መሆን አለበት። አለበለዛ እግዚአብሔር ፊት ኃጢአት ሊቆም አይችልም። ኃጢአት መቆም እግዚአብሔር ፊት አይችልም። ስለዚህ ነፍስ መቼ ነው የምትቀደሰው ብለናል። ነፍስ የራሷ ማንነት የላትም። ነፍስ ወይ ከስጋ ትወስዳለች፣ ወይ ከዚህ ዓለም ትወስዳለች፣ ወይ ከመንፈስ ትወስዳለች። የመንፈስን ማንነት በውስጧ ካስገባንበት የመንፈስን ህይወት ትገልጣለች። የስጋን ማንነት ወይም ዓለማዊ ማንነት ከከተትንባት የዓለማዊ ህይወትን በስጋችን ትገልጥብናለች። አንድ ኤግዛምፕል ልንገራችሁ። አንድ ሰው ሁለት ውሾች ነበሩት ይባላል። ይሄ በተለያየ ኤግዛምፕል የሚሰጥበት ነው። እነዛ ሁለት ውሾቹ አንዱ ጥቁር ውሻ ነው፣ አንዱ ነጭ ውሻ ነው። ስለዚህ እነዚህን ውሾች እያወዳደሩ ማለት ያሸነፈው ውሻ ገንዘብ ይበላሉ ገንዘብም ይበላል። ለምሳሌ ጥቁሩ ነው ካሉና ጥቁሩ ካሸነፈ ጥቁሩን ያሉ ሰዎች ይበላሉ። ነጩን ያሉ ሰዎች ነጩ ካሉ ነጩን ይበላሉ። እና ባለቤቱ ሁል ጊዜ ጥቁሩ ነው የሚያሸንፈው ካለ ጥቁሩ ነው የሚያሸንፈው፣ ነጩ ነው የሚያሸንፈው ካለ ነጩ ነው የሚያሸንፈው። እና አንድ ሰው ይሄንን ያስተውልና ባለቤቱን መጥቶ ይጠይቀዋል። አንተ ጥቁሩን ካልክ ጥቁሩ ያሸንፋል፣ አንተ ነጩ ካልክ ነጩ ያሸንፋል፣ እንዴት ሊሆን ይችላል ብሎ ይጠይቋል። ይህን ሚስጥር፣ ላንተ ነው የምነግርህ ለሌላ ሰው አትንገር አለና ሚስጥሩን ነገረው። ምንድን ነው ያደርገው? ውድድሩ ከመደረጉ በፊት ከአስራ አምስት ቀን በፊት እንዲያሸንፍ የምፈልገውን ውሻ ምግቡን እሰጠዋለሁ፣ እንዲሸነፍ የሚፈልገውን ውሻ ምግብ እከለክለዋለሁ። ስለዚህ በዛ በውድድሩ ጊዜ ያ የበላው ሰው የበላው ውሻ ምግብ ያጣውን ውሻ ያሸንፏል ማለት ነው። ጥቁሩ ከበላ ነጩን ያሸንፏል። ነጩ ከበላ ምግብ ነጩን ስለዚህ በነፍሳችን ውስጥ የሚገባው ነው የሚወጣው። የሚያሸንፈው ማንነት ወይ የስጋ ማንነት ነው ወይ የመንፈስ ማንነት ነው። የስጋ ማንነት እየበላን ነው ወይም የምንኖረው ወይስ የመንፈሳችንን ማንነት? መንፈሳዊም ዓለም እንደዚሁ ነው፣ የምግብም እንደዛው። ውሾቹ ላይ እንደሚሰራው በክርስቲያኑ ላይ የመንፈሳዊው ነገር የሚሰራው በውስጣችን ባስገባ ነው፣ ልክ ስለሆነ ማለት ነው። የነፍስ ማንነት የራሷ ማንነት የላትም። የገባባት ማንነት ነች ነፍስ። ለዛ ነው ፐርሰናሊቲያችን ነው ማንነታችን ነው ስንል የሚታየው ነገር በእውቀት የገባብን ነገር ነው። ስለዚህ ወደ እውቀት አድርገን ወደ ውስጥ ስለምናስገባው ነገር እጅግ ልንጠነቀቅ ያስፈልገናል። የመንፈስን ነገር እያስገባን ነው የምንውለው ወይንስ ዓለማዊ ነገር እየከተትን ነው በራሳችን የምንውለው? ስለምናየውም ስለምንሰማውም እንጠንቀቅ ብዬ ደጋግሜ ደጋግሜ የምናገረው በነፍስ ውስጥ የሚገባው በማየትና በመስማት ስለሆነ ነው። ነገር ግን ሰው ሲሞት ይሄ ሥጋው አፈር ነውና ወደ አፈር ይመለሳል። እሱ ብቻ አይደለም ከዚህ ዓለም እንለያለን። ስንለይ ወደ ሰማይ የሚሄደው ነፍሳችንና መንፈሳችን ብቻ ነው። ነፍሳችንና መንፈሳችን በሚሄድበት ጊዜ ነፍስ በማ ተጽዕኖ ውስጥ ትሆናለች። ሙሉ ለሙሉ በመንፈስ ተጽዕኖ ውስጥ ትሆናለች። በአዳም ከሆነች የአዳም መንፈሱ ኃጢአተኛ ነው። ስለዚህ ነፍስም ሙሉ ለሙሉ ኃጢአተኛ ስለምትሆን ወደ እግዚአብሔር መቅረብ አትችልም። ስለዚህ ፍርዱ ምን ይሆናል? ለዘላለም በእሳት ወይም ደግሞ ወደ ሲኦል ትሄዳለች ፍርድ እስኪመጣ ድረስ። በክርስቶስ ከሆነች በክርስቶስ ሆኖ የሞተ ሰው ግን መንፈሱ ጻድቅ ነው። መንፈሱ ቅዱስ ነው። ስለዚህ ነፍሱና መንፈሱ በሚሄድበት ጊዜ ነፍስ ሙሉ ለሙሉ በመንፈስ ቁጥጥር ስለር ስለምትሆን ሙሉ ለሙሉ ጻድቅ ትሆናለች። ስለዚህ ለዘላለም በእግዚአብሔር ጋር ትሆናለች። ለዛ ነው መጽሐፍ ቅዱስ ልጁ ያለው ሕይወት ያለው የእግዚአብሔር ልጅ የሌለው ሕይወት የለውም ሲል። በክርስቶስ የሆነው ሲሄድ መንፈሱ ጻድቅ ስለሆነ ቅዱስ ስለሆነ ነፍሱ ሙሉ ለሙሉ ቅዱስ ትሆናለች። ታዲያ ስጋስ እንዴት ነው የሚሆነው? መቼ ነው ስጋ ሙሉ ለሙሉ ቅዱስ የሚሆነው በዚህ ምድር ሳለን ስጋችንም እንግዲህ ሙሉ ለሙሉ ቅዱስ ነው ልናደርገው አንችልም ነገር ግን ስጋችንን እየገዛን ልንኖር ያስፈልገናል ትክክለኛ ያልሆነውን ነገር ላለማድረግ አንደኛ ነፍሳችንን በመግዛት በማደስ ሁለተኛ ደግሞ ትክክለኛ ቦታ ባልሆነ ቦታ ላይ አለመገኘት አለመዋል እነኚህ በጣም ኢምፖርታንት የሆኑ ናቸው የቅድስናን ህይወት ለመቅደስ መጽሐፍ ቅዱስ በተለይ ከዝሙት ኃጢአት እንድንሸሽ አጥብቆ ይነግረናል። ከመጀመሪያ ጀምሮ ስለ ቆሮንጦስ ቤተክርስቲያን ተናግሬአለሁኝ። የቆሮንጦስ ቤተክርስቲያኖች የሚኖሩት ህይወት የክርስቲያን ህይወት አልነበረም። የሚኖሩት በጥል ውስጥ ናቸው፣ እርስ በርስ በክ መካሰስ ናቸው፣ ይሰክራሉ፣ ዝሙት ያደርጋሉ እና ጳውሎስ ምን አላቸው? እናንተ ቅዱሳን ናችሁ ጻድቅ ናችሁ የታጠባችሁ ናችሁ ይሄ ህይወት አይመጥናችሁም እያለ እየነገራቸው ነው። በአንደኛ ቆሮንጦስ ምዕራፍ ስድስት ከዘጠኝ እስከ አስራ አንድ እንደዚህ የሚል ቃል እንመለከታለን። አመፀኞች የእግዚአብሔርን መንግስት እንደማይወርሱ አታውቁምን? በዚህ ነገር አትታለሉ። ሴሰኞች፣ ጣዖት አምላኪዎች፣ አመንዝሮች ወንደቃዎች፣ ግብረ ሰደማውያን፣ ወይም ሌቦች፣ ስግብግቦች፣ ሰካራሞች፣ ተሳዳቢዎችና ቀማኞች የእግዚአብሔርን መንግስት አይወርሱም አለ። ለማን ነው የሚነግራቸው? ለቆሮንጦስ ቤተክርስቲያን ነው እየነገራቸው እነሱ በዛው ህይወት ውስጥ ናቸው። ስለ እነሱ እያወራ አይደለም። ህይወታቸው ሙሉ ለሙሉ ያ የሆነ ተፈጥሯቸውም ያ የሆነ ነው ስለ እነሱ እያወራ ነው። ከዛ ቀጥሎ ምን አለ? ከእናንተ እንዳንዶቹ እንደዚህ ነበራችሁ። ይሄ ነበር ማንነታችሁ፣ ይሄ ነበር ተፈጥሯችሁ። ከእናንተ እንዳንዷችሁ እንደዚህ ነበራችሁ አለን። አሁን ግን አለ በጌታ በኢየሱስ ክርስቶስ ስምና በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። አሁን ተፈጥሯችሁ ይሄ ነው። ስለዚህ የምትኖሩት ኑሮ በዚህ መጠን ሊሆን ይገባል አላቸውና አንድ ዊዝደም የነገራቸው ምንድን ነው? አንደኛ ቆሮንቶስ እዛው ምዕራፍ 6 ከ18 እስከ 19 ከነኚህ ነገሮች ሽሹ ነው። በቃ ፌሎሺፕ አታድርጉ እንደዚህ አይነት ቦታ፣ አለበለዛ በዛው ትያዛላችሁ። ይሄ ደግሞ አደጋ አለው። ቁጥር 18 እና 20 ላይ እንደዚያ ያላቸው ከዝሙት ሽሹ። በቃ ይሄንን ማምለጥ የምትችሉት በመሸሽ ብቻ ነው። አሁን ብዙ ጊዜ ክርስቲያኖች ፌል የሚያደረግቦት የሚወድቁበትን አንዱን ነገር ልንገራችሁ። ትላልቅ አገልጋዮች የምንላቸው በዝሙት ኃጢአት የሚወድቁበት ትልቁ ምክንያት ምንድን ነው? ውሏቸው ነው። ሲያዩት የሚውሉት ሲናገሩ ሲጫወቱ የሚውሉት እሱ ብቻ አይደለም ከኦፖዚት ወይም ደግሞ ከተቃራኒ ጾታ ጋር የሚኖራቸው ግንኙነት አግብተው ወልደው ልጆች፣ ነገር ግን ከተቃራኒ ጋር ያላቸው ቀረቤታና ሁኔታ እንደ ክርስቲያን ካልሆነ በዛው ይወድቃሉ፣ በዝሙት ይወድቃሉ። ስለዚህ ከእንደዛ አይነት ያንን ሊፈጥር ከሚችል አትሞስፌር ልንሸሽ ያስፈልገናል። የሚያዋጣው እሱ ብቻ ነው። ደግሞ በመጽሐፍ ቅዱስ የዝሙት ኃጢያትን ከቴሌው ከሌሎቹ ኃጢያት ትልቅ አድርጎ ነው የሚናገረው ምን ይላል? ከዝሙት ሽሹ። ሰው የሚሰራው ኃጢአት ሁሉ ከአካሉ ውጪ ነው ይላል። ዝሙትን የሚፈጽም ግን በገዛ አካሉ ላይ ኃጢአት ይሰራል። በአካሉ ላይ ነው ዝሙት የሚሰራው። ለመሆኑ ሰውነታችሁ በውስጣችሁ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? እኛ ክርስቲያኖች የመንፈስ ቅዱስ ማደሪያዎች ነን። ሰው በክርስቶስ ኢየሱስ እንደሆነ የመንፈስ ቅዱስ ማደሪያ ሆኗል። ስለዚህ ምን ይላል? ይህም መንፈስ ከእግዚአብሔር የተቀበላችሁት ነው። መንፈስ ቅዱስ እግዚአብሔር ነው የሰጣችሁ። እሱ እግዚአብሔር ነው። መንፈስ ቅዱስ እግዚአብሔር ነው። ይህንን መንፈስ የተቀበላችሁት የሰጣችሁ እግዚአብሔር ነው ካለ በኋላ እናንተም የራሳችሁ አይደላችሁም፣ በዋጋ ተገዝታችኋል። ራሳችሁም አንደናቸው በዋጋ የተገዛችሁ የእግዚአብሔር ሆናችኋል። ለእግዚአብሔር ተልጃችኋል። ከዚህ የተነሳ ቅዱሳኖች ሆናችኋል። ስለዚህ በሰውነታችሁ እግዚአብሔርን አክብሩት። ስለዚህ የምንፈጥረው አትሞስፌር በጣም ወሳኝነት አለው። ስጋችንን ለመግዛት አንዱ አትሞስፌራችንን መጠበቅ ነው። ክብር ለእግዚአብሔር ይሁን። አይምሯችንን እናድሳለን ደግሞ ስጋችንን ደግሞ እንገዛዋለን። በማይሆን ቦታ አንገኝም። የማይሆን ፌሎሺፕ አናደርግም። ንግግራችን፣ ጨዋታችን የተቀደሰ ሊሆን ያስፈልገዋል። እዚህ ካልጀመር ነው በዝሙት መውደቃችን አይቀርም፣ በርኩሰት መውደቃችን መጨረሻው ደግሞ ከባድ ነው። እመጣበታለሁ። ታዲያ ይህ ስጋችን መቼ ነው ሙሉ ለሙሉ የሚቀደሰው? ምክንያቱም ይሄም ስጋችን በኃጢአተኝነት እያለ እግዚአብሔርን ምንም ክርስቲያን ብንሆን ሙሉ ለሙሉ ቅዱስ ማድረግ ስለማንችል በእግዚአብሔር ፊት ሊቆም አይችልም። ይሄ ስጋና ደም ይሄም ሙሉ ቅዱስ መሆን አለበት። አንደኛ ቆሮንጦስ አስራ አምስት ከአምሳ እስከ አምሳ ሁለት እንደዚህ ይላል፤ ወንድሞች ሆይ ይህን ነግራችኋለሁ፣ ስጋና ደም የእግዚአብሔርን መንግስት አይወርስም። ይሄ ስጋችን ከአፈር የሆነው ስጋችን የእግዚአብሔር መንግስት ሊወርስ አይችልም። የሚጠፋው የማይጠፋውን አይወርስም። እነሆ አንድ ምስጢር ነግራችኋለሁ። ሁላችን አናንቀላፋ። ምን ማለት ነው? ሁላችንም አንሞትም። ኢየሱስ ክርስቶስ በሚመጣበት እስከ ሰማይ ድረስ ይመጣል፣ እኛም ምንነጠቃለን፣ ይላል መጽሐፍ ቅዱስ። ኢየሱስ ክርስቶስ ይዞን ይሄዳል። ከዛ በኋላ ነው ሁለተኛው ዳግም ምጣቱ ከሰባት ዓመት ከመከራው በኋላ የሚሆነው፣ ከመከራው ዘመን በፊት የሚሆነው። ስለዚህ ከዛ በፊት ምን አለ? ንጥቀት አለ። ከዚህ ሁላችንም አንሞትም፣ የሚሞቱት ይሞታሉ፣ ደግሞ የምንነጠቀው አለ። ምን ይላል? ሁላችንም አናንቀላፋም አለ። ነገር ግን ሁላችንም እንለወጥ አንለወጥም እንለወጣለን፣ ይቅርታ። ነገር ግን ሁላችንም እንለወጣለን። በዚህ በህይወት ያለን ሰዎች እንለወጣለን። ምን ማለት ነው? አዲስ ሥጋ ይሰጠናል። ይህ ስጋ ከሰማይ የሆነ ስጋ ነው። የምድር አይደለም። ከአፈር የተሰራ አይደለም። ከእግዚአብሔር የሆነ ስጋ፣ አዲስ ስጋ ይሰጠናል። ያ ፍጹም ቅዱስ የሆነ ፍጹም ንጹህ የሆነ ነው። ከዛ በኋላ ምን ይላል? ነገር ግን ሁላችንም እንለወጣለን። ይህ የሚሆነው የመጨረሻው መለከት ሲነፋ፣ ድንገት በቅጽበት አይን ነው። እንደዚህ ነው የምን የሚለወጠው ስጋችን። ክብር ለእግዚአብሔር ይሁን። መለከት ይነፋል ሙታን የማይበሰብሱ ሆነው ይነሳሉ እኛም እንለወጣለን ክብር ለእግዚአብሔር ይሁን ያን ጊዜ ሙሉ ለሙሉ የስጋ ቅድስና እናገኛለን መንፈስ ነፍስና ስጋ ሙሉ ቅድስናን ያገኛል ለዘላለም ከእግዚአብሔር ጋር የመሆን ብቃት ይኖረናል ክብር ለእግዚአብሔር ይሁን በአዳም ስንሆን አዳም ኃጢአት በሰራ ጊዜ መንፈሱ ወዲያው ሞቷል ከዛ በኋላ ስጋው አፈር ነህና ወደ አፈር ትመለሳለ ተብሏል። ነፍሱ ደግሞ የዘላለም ሞት ትሞታለች። አዳም ያመጣብን እሱ በሰራው ኃጢአት የመጣው የመንፈስን ሞት አምጥቷል፣ የነፍስን ሞት አምጥቷል፣ የስጋን ሞት አምጥቷል። ኢየሱስ ክርስቶስም ሙሉ ስራ ነው የሰራልን። ክብር ለእግዚአብሔር ይሁን። አዳም ኃጢአት በሰራ ጊዜ መጀመሪያ የሞተው መንፈሱ ነው። ተራ በተራ ነው የሆኑ ቀጥሎ አፈርንህና ወደ አፈር ትመለሳለህ ተብሎ የስጋ ሞትን፣ በመጨረሻ ደግሞ የነፍስ ሞት ወይም የዘላለም ሞትን እንደሞተ እንደዚሁ ደግሞ ጌታ ኢየሱስ ክርስቶስን በተቀበልን በዛ ሞመንት የሚሆነው የመንፈስ ድነትን ነው የምናገኘው። ከሰው ሁለንተናዊ ማንነት አንድ ሶስተኛው ሙሉ ድነትን አግኝቷል። ከዛ በኋላ ከዚህ ምድር በምንሄድበት ጊዜ ቀጥሎ ነፍስ ሙሉ ትሆናለች፣ ሙሉ ትድናለች። ምክንያቱም የምትቀበለው ከመንፈስ ማንነት ስለሆነ በእግዚአብሔር ፊት ኃጢአት ሊቆም አይችልም። ከዛ በኋላ መለከት በተነፋ ጊዜ፣ በመጨረሻው ጊዜ ይሄ ስጋችን አዲስ ስጋ ይሰጠናል። ይሄ ከዚህ ምድር የሆነው ስጋ በምንም አይነት ሁኔታ የእግዚአብሔር መንግስት ሊወርስ አይችልም። በእግዚአብሔር ፊት መቆም ስለማይችል ስጋችን ይለወጣል። ኢየሱስ ክርስቶስ ሙሉ ድነት የሰጠን የሚሰጠን ያን ጊዜ ነው። ክብር ለእግዚአብሔር። ወደ ሐሳቤ መጨረሻ ይሄንን ትምህርት እየዘጋው መምጣት እፈልጋለሁ። ነገር ግን በተለያየ ጊዜ የሚነሱ ጥያቄዎች ስለሚኖሩ እነዚያን ጥያቄዎች እያነሳሁኝ መልስ መስጠት እፈልጋለሁ። መጽሐፍ ቅዱስ በአንደኛ ቆሮንቶስ 15፥22 ላይ ሰዎች ሁሉ በአዳምም እንደሚሞቱ እንዲሁም ሰዎች ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ የሁለቱ ጉዳይ ነው። በአዳም ከሆንን እንሞታለን፣ በክርስቶስ ከሆንን ህይወትን እናገኛለን። ስለዚህ ቅዱሳን የምንባለው በክርስቶስ ኢየሱስ ስለሆንን እንደሆነ አጥብቄ እናገራለሁ። የመጀመሪያ ጥያቄ ብዙ ሰዎች ሊያነሱት የሚችሉት ጥያቄዎች፣ አንዳንድ ሰዎች ተቀድሰናል፣ ስለዚህ እንደፈለግን እንሁን። ያን ይህንን በተደጋጋሚ ተናግሬዋለሁ። ኃጢአት ብንሰራ ችግር የለውም ወይ ታዲያ ከዳነ ሰው እግዚአብሔር ኃጢአቱን የማይቆጥርበት ከሆነ ኃጢአት ብንሰራ ችግር የለውም ወይ ብለው ይጠይቁኛል። ችግር አለው ወንድሞች። ምን አይነት ችግሮች እንዳሉት እያነሳሁ እናገራለሁ። አንደኛው ከዳንን በኋላ በኃጢአት ፕራክቲስ ዝም ብለን ስንሆን እግዚአብሔር ይቀጣናል። መጽሐፍ ቅዱስ እግዚአብሔር እንደሚቀጣ ይናገራል። በእርግጥ የሞት ቅጣት አይደለም የሚቀጣን ክርስቲያን በኃጢአት ዝም ብሎ ፕራክቲስ እንኳን ቢያደርግ ቢወድቅ እንኳን። ምክንያቱም ሞቱን ኢየሱስ ወስዶለታል። ይሄ ሰው በመንፈሱ የዳነ ነው። ነገር ግን እግዚአብሔር እንደ አባት ይቀጣዋል። እንደ አባት ቅጣት ይቀጣናል። በዕብራውያን ምዕራፍ 12 ከ10 እስከ 11 እንደዚህ የሚል ሐሳብ እንመለከታለን አባቶቻችን መልካም መስሎ እንደታየያቸው ለጥቂት ጊዜ ይቀጡን ነበር ይላል ማለት ስለ ስጋ አባታችን ነው የሚናገረው ሮንግ ነገር ስናደርግ መጥፎ ነገር ስናደርግ አባቶቻችን በተለይ ልጆች ሆነን ዝም ብለው አይመለከቱንም ምክንያቱም ወደ ትክክለኛ መንገድ እንድንገባ ቅጣት ይቀጡናል ግን ለመግደል አይደለም የሚቀጡን ወደ ትክክለኛው መንገድ እንድንሄድ ፍሬ እንድናፈራ ነው የሚቀጡን እግዚአብሔርም ክርስቲያን በኃጢአት ፕራክቲስ በሚመላለስበት ጊዜ እግዚአብሔር ይቀጠዋል፣ እንደ አባት ሆኖ ማለት ነው። አባቶቻችን መልካም መስሎ እንደታያቸው ለጥቂት ጊዜ ይቀጡናል ማለት ጊዜቱን ማለ እግዚአብሔር የሚቀጣል ለጥቂት ጊዜ ነው። በየቀጠቀጠን አይኖርም። ነገር ግን በኃጢአት ውስጥ ፕራክቲስ ላሉ ሰዎች እግዚአብሔር ለጥቂት ጊዜ ይቀጣቸዋል። እግዚአብሔር ግን የቅድስናው ተካፋዮች እንድንሆን ለእኛ ጥቅም ሲል ይቀጣናል። አዎ ምክንያት ያለው እግዚአብሔር የሚቀጣን ምክንያት ምን? የቅድስናው ተካፋይ እንድንሆን። መጽሐፍ ቅዱስ እግዚአብሔር ቅዱስ ነው ይላል። ክብር ለእግዚአብሔር። እናንተም ቅዱሳን ሆናችሁ፣ ቅዱሳን በኑሯችሁ ሁሉ ቅዱሳን ሁኑ ይላል መጽሐፍ ቅዱስ። ስለዚህ የእሱ የቅድስና ተካፋይ እንድንሆን እግዚአብሔር በትክክል ይቀጣናል። ምን ይላል? ከዛ ቅጣት ሁሉ በወቅቱ የሚያሳዝን እንጂ ደስ የሚያሰኝ አይመስልም። ስለዚህ እግዚአብሔር ሲቀጣን ቅጣቱ ደስ አይልም፣ የሚያሳዝን ቅጣት ነው የሚቀጣን። ግን ጊዜያዊ ነው፣ እንድንመለስ ነው። ቀጥሎም በኋላ ግን ይላል ለለመዱት ሰዎች የጽድቅና የሰላም ፍሬ ያስገኝላቸዋል። ይሄ ፍሬ የሚያስገኝ ቅጣት ነው የሚቀጣን። እሳት ውስጥ ለዘላለም ሊከተን አይደለም። ከተወለድን ከዳግም ከተወለድን በኋላ በኃጢአት ብንመላለስ እግዚአብሔር ዝም አይለንም። ፍሬ እንድናፈራ ምን ያደርገናል? ቅጣት እየቀጣን ይመጣል። ሌላው ሁለተኛው ግን እግዚአብሔር እየቀጣንም እንድንመለስም ፍሬ እንድናፈራ እያደረገን እኛም ቢልንል እንችላለን፣ በዛው ልንቀጥል እንችላለን። ይሄ ድህነታችን ሊያሳጣን ይችላል። ለምሳሌ አንድ ኤግዛምፕል ልንገራችሁ። ድሮ ሰባተኛ ክፍል እያለን ኤክስፐሪመንት እናደርጋለን። ምንድነው? የምን አይነት ኤክስፐርመንት ነው የምናደርገው? እንቁራሪቷን እንይዝና በውሃ ውስጥ እናገባትና እሳቱን ቀስ ቀስ እያለን እያነደድን ያንን እሳት እናስቀምጣለን። እንቁራሪቷ ቀስ በቀስ ሙቀቱ እየሞቃት ስለሚመጣ ደስ ይላታል፣ ኢንጆይ ታደርገዋለች የእሳቱን ግለት እየጨመርን እየጨመርን ስንሄድ ውሃው እየፈላ እየፈላ እየፈላ ሲሄድ ወደ መቶ ዲግሪ በሚደርስበት ጊዜ እንቁራሪቷ ዘላ ልውጣ ብትል አትችልም። ከዛ በኋላ መውጣት ኦልሬዲ ኃይል ታጣለች፣ ጉልበት ታጣለች። ያላት እድል መሞት ብቻ ነው። ኃጢአትም ኃጢአት ኃይል አለው፣ አቅም አለው፣ ኃጢአት ጉልበት አለው። ኃጢአት ሊያስቀረን ይችላል፣ ሊያስወጣን ይችላል፣ ሊያስኮበልለን ይችላል ከእግዚአብሔር ዘንድ ብዙ ሰው አንዴ ከዳንን በኋላ እስከ ዘላለም እስከ መጨረሻው ድነናል የሚለውን ሀሳብ በጣም በጥንቃቄ ልናየው ያስፈልገናል። እውነት ነው ከማይጠፋ ዘር ተወልደናል። ከማይጠፋ ዘር ነው የተወለድ ነው ዳግም የተወለዳችሁት ከማይጠፋ ዘር ነው ይላል። ስለዚህ ኃጢአታችን ሊጠፋ ማን ነው ስሙ፣ ድነታችን ሊጠፋ አይችልም። እውነት ነው፣ ሊጠፋ አይችልም። ድነታችን ቁልፍ አይደለም ድነት የሚጠፋው ክርስቶስ ህይወቱን የሰጠን። ሁለተኛው ደግሞ ምንድን ነው? እግዚአብሔር ድነታችንን አይነጥቀውም። ምክንያቱም ምን ብሏል? አልተዋችሁም፣ አልለቃችሁም ብሏል። ነገር ግን እኛ ድነታችንን ትተን ኮብልለን ልንሄድ እንችላለን። ይህን ሀሳብ እንደ እግዚአብሔር ቃል እናገራለሁኝ። የዳነው ነው ከስራ ውጭ ነው። ትክክል ነው። የድነታችን የቆመው በእምነትና በጸጋ ብቻ ነው፣ በስራ አይደለም። ነገር ግን ኃጢአት ይህንን ሊያስጥለን ይችላል። ክርስቲያን የጥንቃቄ ህይወት ሊኖር ያስፈልገዋል። ኤፌሶን ሁለት ስምንት ከአስር ላይ በእምነት በጸጋ ድናችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ከኛ አይደለም ድነት ብሎናል። ማንም እንዳይመካ ከስራ አይደለም ማለ የምንመካበትም አይደለም በስራ ስላልሆነ። ጸጋ ማለት ነፃ ስጦታ ነው፣ የማይገባንን ስጦታን የተሰጠን ምክንያቱም እግዚአብሔር አስቀድሞ ያዘጋጀልን መልካም ስራ እንድንሰራ በክርስቶስ ኢየሱስ የተፈጠርን የእግዚአብሔር እጅ ስራዎች ነን። ከዳንን በኋላ ግን መልካም ስራ እንድንሰራ በእግዚአብሔር የተፈጠርን የእግዚአብሔር መልካም ስራዎች ነን ነው የሚለው። መልካም ስራ እንድንሰራ ነው። አዲስ ፍጥረት የሆን ነው። ስለዚህ የኃጢአት ጉልበቱ ምኑ ላይ ነው? ዕብራውያን ምዕራፍ 3 ከ12 እስከ 14 እንደዚህ የሚል ቃል አለ ወንድሞች ሆይ ይላል፣ ከእናንተ ማንም ከህያው እግዚአብሔር የሚያስኮበልል ይላል። አያችሁ፣ የሚያስኮበልል ነገር አለ። ወንድሞች ሆይ ብሎ ነው የጀመረው፣ ማለት በክርስቶስ ስለሆኑ ሰዎች ነው። እነዚህ የዕብራውያን ሰዎች ማለት እስራኤላውያኖች ናቸው። ተደራሲያኑ እነሱ ናቸው። ነገር ግን ተደራሲያኑ እስራኤላውያኖች ሆነው የዳኑ ዕብራውያኖች ወይም የዳኑ እስራኤላውያኖች ናቸው። ስለዚህ ምን ብሎ እያስጠናቀቃቸው ነው? ወንድሞች ሆይ ከህያው እግዚአብሔር የሚያስኮበልል ምናለ ኃጢአተኛና የማያምን ልብ እንዳይኖራችሁ ተጠንቀቁ። ምን እንዳይኖራችሁ? ኃጢአተኛና የማያምን ልብ እንዳይኖራችሁ በጣም ተጠንቀቁ። እነዚህ ዕብራውያን ሰውን ባክ ሊያደርጉ የደረሱ ሰዎች ናቸው። ከዛ ምን ይላል? ነገር ግን በመካከላችሁ ማንም በኃጢአት ተታሎ ልቡ እንዳይደነድን ይላል። አያችሁ በኃጢአት የሚያደርገው ነገር ምንድነው? ልብ ያደነድናል። ከዛ ምን እንላለን መስላችሁ? ለሰይጣን በርን ከፍትለታለን። ኃጢአት ልባችንን ያደነድነዋል። ከዛ በኋላ ኢየሱስ ክርስቶስን ያስክደናል። ያን ጊዜ ከድነታችን ኮበለለን ማለት ነው። የዳነው በእምነትና በጸጋ ነው። እምነታችንን ጥለን ወጣን ማለት ነው። የኃጢአት አቅም ይሄ ነው። ስለዚህ ዛሬ የምነግራችሁ በኃጢአት ፕራክቲስ ያላችሁ ሰዎች ካላችሁ መንፈስ ቅዱስ ይረዳችኋል። ፈቃዳችሁን ለመንፈስ ቅዱስ ስጡት። በቅድስና መመላለስ ይቻላል። ነፍሳችሁን እውቀታችሁን እያደሳችሁ ያልቻላችሁት ነገር ካለ በእግዚአብሔር በጸጋው ዙፋን ውስጥ ሆናችሁ ኃይል መቀበል ትችላላችሁ። ለኃጢአታችሁ ትክክል ወይም ራይት አትስጡት። በምንም አይነት ሁኔታ የኃጢአት ትክክል የለውም። እየተባለ ባለ በየቀኑ እርስ በርሳችሁ ተጽናኑ ይላል። በመጀመሪያ የነበረንን እምነት ይላል እስከ መጨረሻው አጽንተን ብንይዝ ከክርስቶስ ጋር ተካፋይ እንሆናለን። ስለዚህ መጨረሻው ድረስ ምን ማድረግ አለብን? መጨረስ አለብን። አንዳንዶች እኮ ጀምረው ያልጨረሱ ሰዎች አሉ። የማይጨርሱ ሰዎች አሉ። ክርስቶስን የካዱ ሰዎች አሉ ማን ነው ክርስቶስ የሚሏቸው ሰዎች አሉ። ድነው ነበር እኮ። ታዲያ ይሄ ሰውዬ እንዴት ሊድን ይችላል? ክዶ አልወረዴ መካድ አይቻልም? ይቻላል። ኃጢአት ያስክዳል፣ ልብን ያደነድናል። ስለዚህ ክርስቲያን በጥንቃቄ ሊኖር ያስፈልገዋል። ሁለተኛ ጴጥሮስ ምዕራፍ ሁለት ከአንድ እስከ ሶስት ላይ ልንገራችሁ። ስለ ሐሰተኛ ነቢያትና ስለ ሐሰተኛ አስተማሪዎች ነው የሚናገሩ። እነዚህ ሰዎች መጀመሪያ የዳኑ ነበሩ፣ በትክክል የሚያስተምሩ ነበሩ። በኋላ ግን ትተውታል። ምን ይላል? ነገር ግን ሐሰተኞች ነቢያት በሕዝቡ መካከል እንደነበሩ እንዲሁም በእናንተ መካከል ሐሰተኞች መምህራን ይነሳሉ አለ። እነርሱም ይላል የዋጃቸውን ጌታ እንኳን ክደው ነው የሚለው ዋጅቷቸው ነበረ፣ ድነው ነበረ፣ በትክክል ያስተምሩ ነበረ፣ መልካም ነበሩ። በኋላ ግን ክደው ነው የሚለው። ጥፋት የሚያስከትል የስህተት ትምህርት በስውር ያስገባሉ። ከዛ በኋላ ካራክተራቸውን ይነግረናል። ስለ እነዚህ ሰዎች ምን ይላል? በዚህም በራሳቸው ላይ ድንገተኛ ጥፋት ያመጣሉ። ብዙዎች አስነዋሪ ድርጊቶቻቸውን ይከተላሉ። ሰዎች ሁሉ ይከተሏቸዋል። የድሮ ትርጉም እንደውም ምንድን ነው የሚለው ብዙዎች ይላል በመዳራታቸው ይከተሏቸዋል፣ በነርሱም ጠንቅ የእውነት መንገድ ይሰደባል ይላል። በዛሬ ዘመን ትልቁ ችግር ምንድን ነው? እየሰበክን እያስተማርን የእውነት መንገድን የምናሰድብኛ ነን። እነዚህ ሰዎች ሳያውቁት ከጌታ ወጥተዋል። ወይም አንድ ቀን በድፍረት ኢየሱስ ማን ነው ብለው ሊናገሯቸው ይችላሉ። ካራክተራቸው እነዚህ ሰዎች ተቀምጠዋል። ሐሰተኛ አስተማሪዎች፣ አንደኛው በመዳራታቸው ብዙዎችን ያስከትላሉ። ሁለተኛው የእውነትን መንገድ ያሰድባሉ። ስታዩቸው ክርስቶስን የሚያሳዩ ህይወት የላቸው። ሶስተኛው ደግሞ በፈጠራ ስራቸው ሰዎችን ይበዘብዛሉ ይላል። ዛሬ ይሄንን ትምህርት የምዘጋው በዚህ ነው። ክርስቲያን ከዳነ በኋላ በጥንቃቄ ሊኖር ያስፈልገዋል። በሚቀጥለው ጊዜ በሌላ ትምህርት እስከምንገናኝ ድረስ ደህና ሰንብቱ። መልካም ጊዜ።